ሐቂቃተን እኔ በጣም ነው የሚያሳዝነኝ፣ ምክንያቱም ከሚሰሩት ስራ አንጻር የሚያደርጉትን ነገር እየተመለከቱ ከፋኖ ነው ይደግፋሉ። ፋኖ ሀገርን ለማጥፋት ነው እንጂ ቁርጦ የተነሳው ለሀገር ወይ ሀገርን እኔ አስተዳድራለሁ በሚል እንደዚህ አይነት ማስተዳደር ስለሌለ፣ እኔ ሀገር አስተዳድራለሁ የሚል ሰው መልካም ነገር ሰርቶ ነው መልካም ነገር እያሳየ ነው የሚመጣው ሀገርን ለመረከብ ማለት ነው። እነሱ ግን ከራሳቸው ሰው እዛ ከሚገኘው ከምስኪኑ ማህበረሰብ ሙስሊሙን እየጨፈጨፉ እየገደሉ ገበሬውን እየጨፈጨፉ እየገደሉ በሚያሳዝን ሁኔታ አሁን እንዳለ የዛ አካባቢ ሰው ብትመለከቱ ተፈናቅሎ ነው ያለው፣ በረሀብ ነው ያለው፣ በችግር ነው ያለው። ይህንን ችግር ማን ነው እያደረገ ያለው? እራሳቸው እዛ እኛ ሀገርን ተረክበን እናስተዳደሯቸል የሚሉ ሰዎች ናቸው። እነዛን እያፈናቀሉ እነሱን እየገደሉ እንዲሁም ደግሞ በተለይ ሙስሊሙ ማህበረሰብ ለማጥፋት ያላቸው ነገር ሀቂቃተን እጅግ በጣም የሚያሳዝን ነው። በቃ ባገኙት ቁጥር ሙስሊሙን ገብተው መግደል፣ ባገኙት ቦታ የሙስሊሙን ንብረት መዝረፍ፣ ሱቁን መዝረፍ፣ ንብረቱን መዝረፍ፣ እንዲሁም ይህ መስጂድ ገብተው እስከነጫማቸው ገብተው እንደዚህ አዛን ሲሉ እነሱን መግደል በቃ ትላልቅ ለማ የምትሏቸውን መግደል ስንት ነው እየሰማን ያለነው። ሀቂቃ በጣም ልብ የሚሰብር ነገር ነው። ግን እናንተ ሙስሊሞች ከነዚያ ጋር ሁናችሁ እውነት ለሀገር ይጠቅማሉ፣ ነገ ለኛ ይጠቅሙናል፣ ነገ ሀገር ይመራሉ ብላችሁ የምታስቡ ከሆነ ተሳስታችኋል።